ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ፣ በኤሞ እንዲሁም እናንተ ምጠቀሙበት ሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በዛሬ ቪዲዮችን ደግሞ ይዘንላቸው የመጣን በክፍል ሁለት የአማርኛና የእንግሊዝኛ የሀሁ ፊደሎችን ሀ እንደማን ትነበባለች ለሚሉትን በባለፈውም ሰርተናል። ዛሬ ደግሞ ቀ ጀምሮ ወደ ታች ያሉትን ይዘንላችሁ መጥተናል። ቪዲዮውን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ተከታተሉን። በዋነኝነት በቋሚነት እንደ ቀ ምትነበ ኪው ነች እንደ በ ደግሞ ቢ ነች። እዚህ ጋ ከላይ የተዘረዘሩት ከአንድ እስከ ሰባት ያሉት ከላይ ያሉት አናባቢዎች ናቸው። የአንደኛዋ ፊደል የመጀመሪያ ፊደሎች አንደኛ ያለችዋ፣ ሁለተኛ ያለችዋ የሁለተኛ ፊደሎች ሶስተኛ ያለቸዋ ለሶስተኛዎች አራተኛ ያለቸዋ ለአራተኛዎች አምስተኛ ያሉት የአምስተኛዎች ስድስት አናባቢ የላትም። የሰባተኛ ሰባተኛ ላይ ያለቸዋ አናባቢ ናት። በዋነኝነት እነዚህን ከያዛችሁ፣ ሌሎች ቋሚዎችን ከያዛችሁ፣ አናባቢዎችን እነዚህን ልክ እንደ ቅደም ተከተላቸው መጨመር ብቻ ነው የሚጠበቅባችሁ ማለት ነው እሺ ወደ ቪዲዮችን ወይ ደግሞ ወደ ትምህርታችን ስንገባ ታነች ቀ እንደ ቀም ትነበማነች ኪው ኢ ኪው ኢ ቀ ብለን እናነባለን። ኪው ዩ ቁ ኪው ዩ ቁ ኪው አይ ቂ ኪው ኤ ቃ ኪው ኤ ኪው አይ ኢ ኪው አይ ኢ ኪው አይ ኢ ኪ ኪ ስድስተኛ ፊደሎች አናባቢ የላቸውም ብለናል። ስለዚህ ኪው ብቻ ትሆናለች ማለት ነው። ኪ ኦ ቆ ኪ ኦ ቆ ብለን እናነባለን። ከዚህ ጋር ከላይ የተደረደሩትን ስናይ ው ከአንደኛ ላይ ያለች ኢናት ሁለተኛው ላይ ዩናት ብለናል። ው ዩናት ሶስተኛውም ልክ ከላይ ያስቀመጥናቸው ምንም የተቀየረ ነገር የለም ማለት ነው። በዋነኝነት የምትይዙ ላይኞችን ይሆናል ማለት ነው። ለአናባቢ ከታች ደግሞ እንደየፊደሉ እንደ ቀ ወይ ደግሞ እንደ በማን ይነበባል የሚለውን ነው የምትይዙ ማለት ነው። ይቺ ደግሞ በ ነች በ ቢኢ በ ቢኢ በ ቢዩ ቢዩ ቡ ቡ ቢአይ አይ ቢ ቢአይ ቢ ቢኤ ቢኤ ባ ቢ ኤ ባ ቢ አይ ኢ ሁሎችም የአምስተኛ ፊደሎች አይ ኢ አናባቢ አላቸው ማለት ነው። አይ ኢ አላቸው። ቢ አይ ኢ ቤ ቤ ቢ አይ ኤ ብ ብ ምንድን ነች ቢ ስድስተኛ ፊደሎች ምን ስለሆኑ ሆኑ አናባቢ ስለሌላቸው ቢ ራሷ ተነባቢዋ ብቻ ትሆናለች ማለት ነው። ቢ ቢ ኦ ቢ ኦ ቦ ቦ ቢ ኦ ቦ። እንደዚህ ያደረጋችሁ ስታነቡ በዋነኝነት በቋሚነት ማትቀያየር የቀ ኪዩ ይው ሙሉን ስናይ ምንም የተቀየረ ነገር የለም። ምንም የተቀየረ አናባቢው ብቻ ነው ማለት ነው። የተቀየረው አናባቢው ብቻ ነው። አናባቢዎች ደግሞ በዋነኝነት የላይኛውን ቦታ ከአንደኛው ላይ ኢ፣ ሁለተኛው ላይ ዩ፣ ሶስተኛው ላይ አይ፣ አራተኛው ላይ ኤ፣ አምስተኛው ላይ አይ ኤ፣ ስድስተኛው ላይ አናባቢ የለውም ባዶ ነው እንዳል ቋሚ ፊደሉም አድርጋችሁ ትሄዳላችሁ ማለት ነው። ሰባተኛው ላይ ኦ ኤን አድርጋችሁ ከያዛችሁ ለመጻፍ ሆነ ለማንበብ ምን አትሉም አትቸገሩም ማለት ነው። በላይ ደግሞ በቋሚነት ማይቀያየር ቢ ነች። ቢ ይሄው ሙሉን ስናይ የተቀየረ ነገር የለም። ምኖቿ ናቸው አናባቢዎች ሲም እንደ ሌሎች ማለት ነው። ልክ እንደዚህ እያረጋችሁ በደንብ እየጻፋችሁ እያነበባችሁ ትለማመዳላችሁ ማለት ነው። በጻፋችሁ ቁጥር አምራች ውስጥም ስለሚቀረጽ መለማመድ ያስፈልጋል። እሺ እቺ ደግሞ ነች ተ ተ ቲኢ ተ ቲኢ ተ ቲዩ ቱ ቲዩ ቱ ቲ ቲ ቲ ቲኢ ቲኤ ታ ቲኤ ታ ታ ቴ ቲይኢ ቴ ቴ ቲአይ ኢ ቴ ት ስድስተኛ ፊደል የዋና የለውም ማለት ነው። ከላይም እንደምታዩት የለውም። ልክ ተራ ቁጥር ስድስት ላይ ስታዩ የለውም ማለት ነው። ከላይ እያስቀመጥ ነው ቲቶቲቶ ቲ ኦ ቶ ቲ ኦ ቶ ቲ ኦ ቶ። ከላይም ሰባተኛው ላይ አናባቢ ወይም ደግሞ አናባቢ ፊደሎች በውል ፊደሎች የምንላቸው የተቀመጡት እስካሁን ድረስ ከምናየው ምንም የተቀየረ የለም ማለት ነው። ልክ በቁጥር ኦርደራቸው ነው የተቀመጡ ማለት ነው። ቸ እንደ ቸ የሚነበብ ደግሞ ሲኤች ነው። ሲኤች በቋሚነት አናባቢዎች እንዳሉ ሆኖ ሲኤች ሆኖ አናባቢ ካለ ድምፁን በአናባቢው ምን ወስነው ሆኖ የቸ ቤት ነው ማለት ነው። ሲኤች ኢ ከሆነ ቸ ነው። ሲኤች ኢ ቸ። ሲኤች ዩ ቹ። ሲኤች ዩ ቹ። ሲኤች አይ ቺ። ሲኤች አይ ቺ። ሲኤች ኤ ቻ። ሲ

አናባቢ የላቸውም ሁሎችም ተነባቢ ናቸው ማለት ነው፣ ወይም ኮንሶናት ናቸው። ሲኤች ይኸው ስድስተኛ ፊደል አናባቢ የለውም። ሲኤች በቋሚነት እንደ ቺ የሚነበቡ ናቸው ማለት ነው። ሲኤች ኦ፣ ሲኤች ኦ፣ ሲኤች ኦ ቾ፣ ሲኤች ኦ ቾ እያል በደንብ መለማመድ ያስፈልጋል ማለት ነው በዋነኝነት ከአንድ እስከ ሰባት አናባቢዎች ኢ ዩ አይ ኤ አይ ኢ ስድስት የለውም ሰባት ኦ መሆኑ ነው። ሸምቶን ከያዝነ ከዛ በተረፍ እንደማን ቸ እንደማን ትነበባለች የሚለውን እንደ ሲ ኤች የሚለውን ከያዛቸው አናባቢዎችን እነዚያ የሸመደድ ናቸውን መጨመር ማለት ነው። እሺ ኤች ደግሞ የነች የ ዩ ይ ያ ይ ልክ እንግሊዘኛዎችም ተመሳሳይ ናቸው ማለት ነው። ዩ ያዩያ ዮ ከዚህ ላይ በዋነኝነት የምትይዙ እንደ የምትነበበ ቋሚነት ዋይ ነች።

ዋይ አይ ኢ ዋይ አይ ኢ ከሆነ ደግሞ ይ አይ ይ ይ ይ ዋይ አይ ኢ ይ ብለን እንጠራዋለን። ዋይ ብቻ ከሆነች ደግሞ ይ ስድስተኛ ፊደል ነች ማለት ነው። ዋይ ብቻዋን ከመጣች ስድስተኛ ፊደል ወይም ደግሞ ይ ብለን ነው የምናነባት። ዋይ ኦ ዮ ዋይ ዋይ ኦ ዮ ዮ ብለን እንጠራዋለን። እስካሁን ካየናቸው ከላይ ከተቀመጡት ፊደላት አንድ እስከ ሰባት ካሉት አናባቢዎች ምንም ቦታቸውን የረቀቅ የለም ማለት ነው። አንደኛ ያለው አንደኛ፣ ሁለተኛ ያለው ሁለተኛ፣ ሶስተኛ ያለው ሶስተኛ፣ አራተኛ ያለው አራተኛ፣ አምስት ያለው አምስት፣ ስድስት የለውም እናልፋለን። ሰባተኛው ሰባት ላይ ነው እስካሁን እየተቀመጠ ያለ ማለት ነው። እቺ ደግሞ ነነች

ን ኖኖን ኖ ከዚህ እስካሁን ድረስ አየናቸው አናባቢዎች ልክ ቦታቸውን የተቀያየረ ወይም ደግሞ የለቀቀ የለም። አንደኛው ከአንደኛ ሁለተኛ ከሁለተኛ እያለ ልክ ሁሎች በዛ መልኩ ተቀምጠዋል ማለት ነው። የሚቀያየሩ ወይም ደግሞ ፊደሎች ሲቀየሩ አናባቢዎች ናቸው እንጂ ማለትም ፊደሎች ሲቀየሩ ተነባቢዎች ወይም ኮንሶናንቶች ናቸው እንጂ የሚቀየሩ አናባቢዎች አይቀየሩም ማለት ነው። አናባቢዎች ቦታቸውን አይቀየሩም። ለምሳሌ ያው እዚህ ጋር ኤ ስትሆን ዋይ ናት እንጂ ኢ አልተቀየረችም። እዚህ ጋርም ዩ ሲሆን ዩ አልተቀየረችም፣ ዋይ ብቻ ናት። እዚህ ጋ ነ ሲሆንም ኤን ተቀየረች እንጂ ኢ አልተቀየረችም ማለት ነው። እሺ እንደዚህ ያደረጋችሁ በደንብ ቪዲዮውንም እያስቆማችሁ እየጻፋችሁም እያያችሁም በዋነኝነት አንድ እስከ ሰባት ያሉትን ከላይ በደንብ ሸምዷቸው። ኘ ጂ ኤን ኢ ኘ ኘ ብለን የምናነበው ጂ ኤን ኤ እንደኛ የምትነበብ ጂ ኤን ናት ማለት ነው። ጂ ኤን ሌሎች ሌላ ማንኛውም የማይቀር ነው ማለት ነው። ጂኤን አድርገን የመጀመሪያዋን ኢ ከጨመርንበት ኘ ብለን እንጠራዋለን። ጂኤን ዩ ጂኤን ዩ ከሆነ ደግሞ ኙ ነው። ጂኤን ዩ ኙ ጂኤን አይ ከሆነ ጂኤን አይ ኚ ኚ ጂኤን አይ ጂኤን ኤ ጂን ኤ ኛ ኛ ኛ ጂኤን ኤ ኛ ጂኤን አይ ኢ ጂኤን አይ ኢ አምስተኛ ፊደሎች ሁሎችም አይ ኢ አናባቢ ያስከትላሉ ማለት ነው። አይ ኢ ያስከትላሉ። ከአበስተቀር ማለት ነው። ኘ ጂኤን አይኢ ኘ ጂኤን ጂኤን ኚ ኚ ስድስተኛ ፊደል ው ቋሚ ተነባቢዎች ወይም ደግሞ ኮንስናቶች ናቸው እንጂ አናባቢ የላቸው ጂኤንኦ ጂኤንኦ ኞ ጂኤንኦ ኞ ጂ ኤን ኦ ኞ ብለን እንጠራዋለን ማለት ነው። ሰባተኛ ፊደሎች አናባቢያቸው ኦ ኖ ማለት ነው። ስድስተኛ የላቸውም። አምስተኛ አይ ኢ አናባቢያቸው አራተኛ ኤ ሶስተኛ አይ ሁለተኛ ዩ አንደኛ ኢ ናቸው ማለት ነው። አደግሞ አናባቢ የሚልላት ራሷን አብዛኛው ቫውሎች ናቸው ማለት ነው። አ ኤ እንደ አ የምናነባት ኤ ነች። አ ብለን የምናነባት እቺ እንደ ቫውልም እንደ ተነባቢም እንደ አናባቢ ታገለግላለች ማለት ነው። ኮንሶናንትም ቫውልም የምትሆንበት አጋጣሚ አለ ማለት ነው። ኦ ዩ ኡ ስንል ዩ ነው ማለት ነው። ኡ ኡ ስንል ዩ ነው። ኢ ስንል ደግሞ አይ ኢ ስንል አይ አ ስንል ኤ የአንደኛው እና የአራተኛው ድምፅ ተመሳሳይ ስለሆነ ማለት ነው። አ ስንል ኤ ይሆናል ማለት ነው። ኤ የአምስተኛ ፊደል ደግሞ ኢ ነች። ኤ ኤ ሲሆን ደግሞ ኢ ነች ማለት ነው። ኢ እንደ ኢ አይ ናት። እንደ እ ደግሞ አይ ኦ መጨረሻው ኦ ኦ ኦ ኦ ነች። በአማርኛም በእንግሊዝኛም ኦ ተመሳሳይ ድምጽ ነው ያላቸው ማለት ነው። ኦ፣ እሺ፣ እዚህ ላይ የአ እንደ አ የሚነበቡ ሁሎች ምን ናቸው? አናባቢዎች ወይም ደግሞ ቫውሎች ማለት ነው። እዚጋ ስናይ ሁሎች ምን የለም ኮንሶናንት የለም፣ ሁሉም ቫውል ናቸው። ተነባቢ ፊደሎች የሉም፣ አናባቢዎች ናቸው ማለት ነው። እዚህ ጋ ያሉት በሙሉ ማለት ነው። እሺ እንዲህ እያደረጋችሁ በዋነኝነት ሙሉ ለሙሉ ካያችሁት እንግሊዘኛ ለማንበብ ለመጻፍ አይከብዳችሁም ይመስለኛል። የእንግሊዘኛ ሌተሮችን በእንግሊዘኛም የምትችሉ እንግሊዘኛውን አማርኛም ትችሉ ደግሞ አማርኛውን ተመሳሳይ ድምጽ ስላላቸው ማለት ነው። እያያችሁ ተለማመዱ። ቪዲዮውን ጀምራችሁ አታቋርጡት። ለዛሬ ዘንዳችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ ከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ሊንክ ደውሉልን፣ ስልክ ደውሉልን። በኦንላይን በቴሌግራም፣ በኢሞ፣ በዋትሳፕ፣ በጉግል ሚት እናንተ በምትፈልጉት የሶሻል ሚዲያ እያስተማርን እንገኛለን። ለዛሬ ዘን የወጣን ቪዲዮ ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ። ደህና ሁኑ።